ያመጣበት አለ ጀበናው ሊያመጣ ደሞ መሻውር ያመጣው አለ ከዛዚህ ስትሰቅሊ ታአቡ የኔ እትዬ ኧረ እንደው ተይው ብቻ አልሐምዱሊላህ በሌላ ቀ እንደው ተዝግ ሁለት ሺህ ብር እኔ ነኝ። ቶሎ ሴትዮ ይህት ቤት ልውሰድሽ። አዚየኔ አንቺ እኔ ነው እኔ ነው እኔ አንቺን እስከ ሴትዮሽ ልቅጠርሽ፣ ሀቢበቲ እስከ ሴትዮሽ ከፈለሽ ምን ነው ይሄን ሁሉ አመት ሰውዲ አረቢያ ሰርቼ በሆስፒታል ሰርቼ በመስጂድ ሰርቼ በመክተብ ሰርቼ ቤቴ ላይ ሰርቼ መጨረሻውን አንቺን ትቀጥሪኝ? እኔ አንቺን እቀጥርሻለሁ፣ ከፈለግሽ እኔ እኮ ልቅጠርሽ አይደል ያልኩሽ? እኔ እኮ ልቅጠርሽ አይደል ያልኩ? እሴቱዬ፣ ህትቤት ነይ እኮ ነው። አታስቀጥሪኝም? የናቁት ይንቃል የጠሉት ይወርሳል ነው። እኔ አንቺን እቀጥርሻለሁ በሁለት ሺህ ሪያል። እኔ እኮ እኔ እኮ ልቅጠርሽ አይደል ያልኩሽ? እሴቱዬ አሰሬ ህትቤት ልታስቀጥሪኝ አንቺ ሴትዮ ቤት ለምንድን ነው የምቀጠረው? ለምን? አሁን እንግዲህ አስተጃጃይ ማድ እድሜሽ ይሄድ አሁን 60 ይመስለሻል፣ መቶ 20 ጀበናዬ ጋር ከልጆቼ ጋር ከቤተሰቦቼ ጋር እቤቴ እግሬን አደራርቤ ደስ ያለኝን በልቼ በፈለኩበት ሰዓት ተኝቼ በፈለኩበት ሰዓት ተነስቼ እራሴን አክብሬ ቤተሰቦቼን አስከብሬ እ ማንም መጥቶ ዝ- ላስ- ላስ ሳያደርገኝ ላስም ካደረጉኝ ቅምስ እያደረጉኳቸው እኮ ነው። እንደ አሁን እኮ በቤቴ እኮ የምሰራው እኔ መብቴን አስጠብቄ ነው እኮ ማሬ። ስፈልግ እወጣለሁ፣ ስፈልግ ከልጄ ጋር እኔ እኮ አግብቼ ወልጄ ልጆች እኮ አሉ። እኔ እኮ አይላ ነኝ ማሬ፣ ቤተሰብ ታውቂያለሽ፣ ቤተሰብ እኮ ነኝ። የምቀጠርበት ጊዜ ይሄ ሹፌር ደግሞ እንደወሬ ያበላሽ አዋ አዙ ሞራሌን ማትንኪ እና ይሄ ማለት አንቺ ቁመቆረርነች ገና አልወለድሽም፣ እስካሁን ባል የለሽም እያልሽኝ ነው፣ በውስጥ ምስትር በምህንጻረቃ ልከን እየነገርሽኝ ነው። እኔ መዳም ቤት ገብቼ የምሰራበት ጊዜ ካላስ አልፏል። አልሐምድሊላህ በሰላም አሳልፌዋለሁኝ፣ በሰላም አሳልፌዋለሁኝ። አሁን እኔ በቤቴ ነው ያለሁት። ስለዚህ አንቺ ስራ ልትፈልጊልኝ? ጋስት የሚልኩት ሰዎች ምንድን ናቸው? እስማኤል ማን ነህ ታዩ የማን ነው? እኔ ምን አውቄ? በእሷ ጋር ሄዱ እኔ ጋር ትላኩ። የምታውቃችሁ ከሆነ ታስገባችሁ። የምታውቃችሁ ከሆነ በእሷ ጋር ሄዱና እሷ ታስገባችሁ። እኔ አላስገባም። ስለዚህ የኔ ውዴት ይሁን እኔ በምሰራው ስራ በጣም ትርፋማ፣ ውጤታማ፣ ደስተኛ ኧረ ማርዬ ሹፌሩ መጥቷል። አየሽ እኔ አሁን ራሱ አንቺ ጋር ሳወራ ስራዬን እየሰራሁ ነው። ገብቶሻል? ገበያ ደግሞ ዛሬ አለ፣ ነገ የለም። ሳምንት ባትሰሪም ሳምንት ትሰሪ አለሽ፣ ግን እቤትሽ ሁነሽ ነው። ንግድ ደግሞ በጣም ጥሩ ነው፣ በሐላል ከሆነ ሐቅ በሐቅ እምትሰሪ ከሆነ ንግድ ደግሞ በጣም ቆንጆ ነው። ንግድ እኮ ጥሩ ነው፣ ግን እኔ እነዚህን ጀበናዎችና ይሄን ቀሚስ ታየው ስንት ጊዜ ሆነኝ እየሄድ አይደለም ነው? አንቺ ከእናትሽ ማኅፀን ጀምረሽ እስካሁን ድረስ ቤተሰቦችሽም አንቺም ጀበና ጨብጠን ያደግን ሰዎች ነን። ጀበና ምነው ጠላሽ ቡና አጠጭም። እህ እኔ እኮ የት ለንግድ ነው። ለንግድ እኮ እየተሸጠልሽ አይደለም ነው? አንድ ጀበና ማ ግዴታ ነው። አበሻ ቤት አንድ ጀበና ግዴታ ነው። ምን አደረሽ? መሸጡን በምን አየሽ? አለመሸጡን በምን አየሽ? አንቺ አይናል ደግሞ ሺ ሆነልሽ ደስተኛ ከሆንሽሽ ነው ማር በጣም ደስተኛ ነኝ አልহামዱሊላህ ምገር ነገር ሱቄ ደግሞ እየሰፋች ነው እየሰፋች ነው ጠርዝ ምን በላይ እስቲ የተጠበቀችውን አሳየኝ፣ የተንጠለጠለችውን አሳየኝ። ወላሂ የሰውዬ ቶብ ራሱ ስሚማ። አንቺ ግን ጤነኛ ነሽ? ሁሉን ነገር ከመዳም ዕቃ ጋር የምታመሳሲው ለምንድን ነው? እየሰፋች ነው ስትይኝ፣ አይ በይን በይን እያየሁት ለምን ተዋሽኛል? በዚቻ እንዲረዲ የእኔን ቀሚስ ባንጠለጥለው ወዳይ ተዚ ይበልጣል። ለምን እንዶ ታውቂያለሽ? ማ እኔ ስለማቅ ነዋ። ትላንት የት ነበርኩ? አሁን ምላ ያለው እኔ ስለማቅ ነው። ትናንትን ስለማረሳ እኮ ነው ያይሽ። እሺ አሁን ነገር ትናንት ወይን ነበር። ቢጃማ ነው ቢጃማ ነው ተርሽ ነው ላላ ብዙ ነገር አለ በውስጥ። አልሀምድሊላሂ ላንቺ የማልነግረው ለጌታ የምነግረው በውስጥ ብዙ ህልም አለኝ። አውጥቼ እንዴት ልተግብረው። ስለህልሜ አይደለም እያወራ ያለው ስለካፒታሎች ነው የምናወራው። ስለ ስራችን መስፋፋት ነው የምናወራው ስለ ስራዬ ነው የማወራው። ጀበና በጀበና በርበሬ በበርበሬ ሆነ ዘንድሮ። ኢትዮጵያ ነጋዴ ምን አለ ለየት ያለ ነጋዴ እሺ በቃ አዙዬ ቪዲዮ እየሰራሽ ላኪልኝ። እኔ ቀሚሱን ላስተዋውቅ። እኔ ዋትስአፕ ላኪልኝ፣ ቴሌግራም እሽን በየብልኮም ቢያልሽ መች ላክሽልኝ። እች ሰላም የላትም። በምንድን ነው ምልክልሽ? በቲክቶክ አይላክል። እሺ ማው ቁጥሬን ሰጥሻለሁ። በውስጥ ቁጥርሽ እስጭኝ። እኔ ቪዲዮ ቀርጬ ልክልሻለሁ። ቀጥታ አንቺ እራስሽ ትፖስት ቻለሽ። እስኪ እነዚህ ወዳጆችሽ ይጥለቡሽ አትርፊ፣ እንደምታተርፍ ያውቃሉ። እንደገና ደግሞ ይጠሉኛል ብለሽ የምታያቸውን ሰዎች ወዳጆችሽ ማረግ ትችያለሽ። ዛሬ ቢጠሉሽ ነገ ይወዱሻል። እንደገና ደግሞ እንደውን ብድግ ብለሽ ሰው ይጠላል። አሁን አንድ ሰው አንድ ሁለት ቀሚስ ቢጠልብሽ መሻወሩ ከማን ነው? አነሱ ይከብዳቸዋል እኮ ይሄን ለማድረግ። እሺ እሞክራለሁ። ምን አገባሽ አንቺ ከእኔ ቢገዙ ምሸዋር ከእነሱ ነው። ገብቶሻል። ሪያድ ከሆነ ካምሲን ሪያል ነው። መድና ከሆነ ተላቲን ሪያል ነው። ሽርጥ ባስተዋውቅ፣ በተለይ ወንዱ ይገዛኛል ብዬ አስባለሁ። እያሸረጥኩኝ ብልክላቸው ተምር የነካ ሽርጥ እንፈልጋለን የሚሉ ወንዶች ስለሚኖሩ ሽርጥ ብትልክልኝ የበለጠ ውጤታማ ጉን እያየሽ ነው አይደል? እኔ ሽርጥ ላስታውቅልሽ መድያም ቤት እየሰራሁ ነው። በትርፍ ጊዜ ደግሞ የአንቺን ቀሚስ ልሽጥ ነው የምትይኝ። እንዲያው ተቀሚስ የዘለለ ሌላ ነገር የለሽም። ማዙ የኔ ፍቅር ታይ፣ ህይወቴን ቀይሪልኝ። የሆነ በቃ ባላህ ላይ የሆነ ሀሳብ ነገር ማለት የመድያም ስራ ሀቢብቲ አመሰግናል። ይሄ ዋስትና የሌለው ቀሚስ ማስ አዞራሉ ለምጠቅላላ ቀሚስ ያለው አስተፈረለ እንጂ ቤት እኮ ሰራሁ አልሰራሁ በወር ዲሞዜ ትመጣለኝ። አይ ይሄ ስራሽ ይሄ አሁን ያለሽበት ስራ የሚለቀቅ ስራ አይደለም። በጣም ጥሩ ስራ ይመስለኛል። ለምን በጣም ትርፍ ጊዜ አለሽ። እኔ ግን በትርፍ ሰዓትሽ ኦንላይን ስሪ። እኔ ቪዲዮዎች ልላክልሽ፣ አንቺ ልብሶችን አስተዋውቂ፣ እኔ አቀብልላክልይመሽላክሽልይ ወላሂ አሪፍ ነው። በትርፍ ሰዓትሽ በቀን የምታወጪውን ያክል ይከበርሻል፣ እንደዛ ነው። አንድ ቀሚስ ተሸኩኝ። ታንድ ቀሚስ ለአምስት ብር ነው ያልሽኝ። አረ እኔ የፈለግሽውን አትሪፊበት። እንደዛ አይደለም ተምር፣ እንደንትኑና አትሪፊብ ማለት አሁን አንድ ቀሚሶ ወስጄ መቶ ሀምሳ ብር ብል ማን ይገዛኛል? አሁን ለምሳሌ አንድ ቀሚስ ብሸጥ፣ ወይዬ ቆይም፣ አንቺ ደግሞ እስኪ ሰው ላይ ነው። ካርድ ትሆናለች ትግዛለች ውዴ። አምስት እያለ ነው የሚጠራቀመው። ሶስት ልብስ ብትሸጪ፣ ካርዲ አልጀናጀንም እኔ ካርዲ አልገዛም። ካርዲ ምን ያደርግልኛል? ሶስት ልብስ ብትሸጪ አስራ አምስት ብር ታገኛለች። አራት ልብስ ብትሸጭላት ሰላሳ ብር አገኘሽ ማለት፣ ሰላሳ ብር በኢትዮጵያ ሲበዛ ቁጭ ከምትያት ይልቅ እኔ እያልኩ ያለሁት ቀሚሱ ይሸጣል ወይ? ልክ እንደምታወሩት ይሸጣል ወይ? ወስ ቀባጥሩ ይይ እንደዚህ በጥራት ባለው ቀሚስ ምን አደረሰኝ? ዝም አንድ ቂጤን ማዘንበጥ አለብኝ። ቂጤን እያስተዋወቅኩ ነው የምሸጠው። ቂጤን ታሳይ ቀሚስ ምን አሸጠኝ። ምን ትላለች እቺ። እኔ ግን የቀሚሱ ይበልጥብኛል። ልብሱም በቃ ለአንቺ የሚገዛ ሰው የት ነው ይልሻል። ዱባ እንትና ማን ነው ሳውዲ የዘሰብ እንዴ፣ እኔ እንዲያለ የሌለው መሽ ገዛዋል። አሁን ያ ልብስ እኔ ላይ እኔ ፈጣሪ ምስክሬ ነው፣ ኬሻ ለልብስ ይሄድብኝ እና እኔ ታዲያ ፋንዲ ልብስ በአንቺ ልክ ብቻ አይደለም ልብስ ያለው አንዲ፣ እኔ ለምሳሌ በአንቺ ልክ ብ ማለት የሆነ ልብስ ብፈልግ ከሷ ጋር በሳይዝ ታሰራልኛለች። እንዴ ምን ነው አንቺ ስታስቢ ለሞዴሊስት ብቻ ነው ልብስ የተገዛው የተሰራው አጭሮች አጭራለሁ ሳይዛለሁ። አሁን በቪዲዮ ነው መሰራለ የቪዲዮ እየሰራ ስለሆነ የምታገኝ የምትሰጠኝ ልብሱን ለብሼ ማስተዋወቅ አልችልም። ምክንያቱም ልብሱን እንዲረከብ አልፈልግም። መዳም ቤት ነው አይመቸኝም። በሸጥኩ ቁጥር ቦርድ ዘይድ ለምታረጊው ወይም ቪዲዮውን ተላከንሽና የለብሽ